ሰላም በያላችሁበት ይሁን፣ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የእለቱ ዜናችን ተጀምሯል። ሰብለጽጌ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት በሰሜን ሸዋ ዞን ቡልጋ ከተማ አስተዳደር ከነዋሪዎችና ከከተማ አመራሮች ጋር ውይይት አድርገዋል። በውይይቱ ነዋሪዎች ያሏቸውን ጥያቄዎች አንስተው በከተማ አስተዳደሩ አመራሮችና በቋሚ ኮሚቴ አባላት ምላሽ ተሰጥቶባቸዋል። የከተማዋን እድገት ለማፋጠንና የነዋሪዎቿን ጥያቄ በመመለስ የተሟላ ልማትን በማስመዝገብ በኩል ምክር ቤቱ ድጋፉንና ክትትሉን አጠናክሮ የሚቀጥል መሆኑን በውይይቱ ተጠቅሷል። አበበች ኋላሽት ዝርዝራላት ቡልጋ ከተማ አስተዳደር በቅርብ ጊዜ ወደ ከተማ አስተዳደርነት የተሸጋገረች በከፍተኛ ፍጥነት እያደገች የኢንዱስትሪ መናኸሪያ ለመሆን የበቃች ከተማ ናት። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት በከተማ አስተዳደሩ የመልካም አስተዳደር ጥያቄዎችና መሰረተ ልማትን በተመለከተ ሕዝባዊ ውይይት አካሂዷል። የሚፈለገው መሬት መንግሥት ወደሚፈልገው አድርጎ ለገበሬ የሚገባውን እንዲሰጥ ካርታ እንዲሰራልን ነው ፍላጎታችን ለልጆቻችን የአካል ጉዳተኞች ግንባታዎች ሲመሰረቱ ይህንን ታሳቢ ያደረገ አይደለም። አንደኛኛውን ክረንቸርን በተመለከተ ነው። ይህ ድንጋይ የሚፈጨው ማለት ነው፣ ፍንዳታው። ስለዚህ ቤታችንም ተጥቅም ውጭ እየወጣ ነው። እምነት ተቋሞችም እየተሰነጠቁ ነው። የግድ በከብት ነው የምንኖረው። የምናጠጣው ውሃ የለም፣ ውሃው ተበከለብን። ስለዚህ ብዙ ጊዜም አቅርበናል። ይህንም መፍትሄም ልናገኝ አልቻልንም። ከሁለት መቶ በላይ ኢንዱስትሪዎች ነው ያሉት አንዱ ኢንዱስትሪ እንኳን ወደ 10 ሺህ ወደ 5 ሺህ ሰው ይዛለው እያለ ነው። እንግዲህ እየተሰራ ያለው ምን አለ ህዝብ እንዳለ እናንተ ያው ውሰዱት። እዚህ ውስጥ ፍትህ አለመኖሩ በጣም ከባድ ችግር እየፈጠረብን ነው። ከዚህ ወደ 40 ኪሎ ሜትር 50 ኪሎ ሜትር ተጉዞ ነው ሰው ፍትህ ማግኘት የሚቻለው። ቋሚ ኮሚቴው የህዝቡን ጥያቄ ከሰማ በኋላ የከተማ አስተዳደሩን የአስር ወር የስራ አፈጻጸምም አድምጧል። በክልል ምክር ቤት ቋሚ ኮሚቴው በተሰጠን ቸክሊስት መነሻ በማድረግ በሀብት ዋጋ ትመናና መልሶ ማቋቋም ስራዎችን በተመለከተ 251 ሚሊዮን 333 ሺህ 493.61 ብር ካሳ እንዲከፈል በማስላት ተደርጓል። ለኢንቨስትመንት ለተሰማሩ ባለሀብቶች የተሰራ የልኬት ዝርዝር መረጃዎችን መቶ ፐርሰንት በኮምፒውተር ማደራጀት የተቻለበት ና ያለ ጥቅል የስራ እድል ፈጠራን ድምር 3104 አፈጻጸሙ 105% ነው። የመስሪያ ቦታ የብድር የገበያ ትስስር የመሳሰሉትን ከመፍጠር አኳያ በጣም የተሻለ በሞዴልነት ሊጠቀሱ የሚችሉ ስራዎች ተሰርተዋል። የአማራ ክልል ምክር ቤት የበጀትና ፋይናንስ ቋሚ ኮሚቴ ሰብሳቢ ክብርት አናን አብዶ በምልከታ የታዩት፣ በህዝብ ውይይት የተደመጡት፣ በሪፖርት የቀረቡትን ጥያቄዎች ምላሽ እንዲያገኙ በየደረጃው እንደሚሰራም ያነሳሉ። ይሄ እንዲስተካከል ያው ከሚመለከተው ከከተማ አስተዳደሩ አመራሮች ጋር መድረክ ያካሄደናል። ምን ተነሳ፣ ምንድን ነው የተፈታው ያልተፈታው ብሎ የሚከታተልበት በዞን ደረጃ ያለውንም የዞን አስፈጻሚውን እኛም የምንከታተልበትና እንዲፈታ በክልል ደረጃ ያለውን ደግሞ ቢሮ ኃላፊዎቻችን የተነሳባቸው በተለይ የክልሉ መፍታት ያለበትን እዚያ ያለ ቋሚ ኮሚቴ ውይይትን በሚያደርግበት ግምገማን በምናካሄድበት ሰዓት የሚችለውን እንዲፈታ አሁን የማይችለውን ደግሞ ቀጣይ የእቅድ አካል አድርጎ እንዲፈታ የምናደርግበትን መንገድ እናመቻቻለን የሚል ሀሳብ ነው ያለ። የአማራ ክልል ምክር ቤት የንግድ የኢንዱስትሪና ከተማ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ክቡር በላይ ዘለቀም ቋሚ ኮሚቴው መፈታት ባለባቸው ጉዳዮች ላይ ክትትል እንደሚያደርጉም ያነሳሉ። አመራሩ በቅርበት ተከታትሎ መስራት እንዳለበት አስተያየት ሰጠናቸዋል። አንዳንድ ስራዎች የሕፃናት ማቆያ የመሳሰሉ ማምለኪያ ቦታዎች የመሳሰሉ የህዝብ ጥያቄዎችም አሉ። እነሱ የትራንስፖርት አገልግሎት ከታሪፍ በላይ እየተጠየቀ እንደሆነም አንስቷል። እንደነዚህ መሰል ስራዎች በፍጥነት መስተካከል እንዳለባቸው ከኑሮ ውድነት ጋር ተያይዞ ያነሳዋለ ሰው፣ እሱ መስተካከል እንዳለበት አስተያየት ሰጠናቸዋል። አስተያየት መስጠት ብቻም ሳይሆን ይሄ እነዚህ ህብረተሰቡ ያነሳቸው የህዝብ ጥያቄዎች ተፈጻሚነታቸው ጭምር ዳር ደርሶ ህብረተሰቡ አገልግሎት አግኝቶ በእርግጠኝነት የህዝብ ጥያቄዎቹ የተመለሱ መሆኑንም የምንከታተልና የምናረጋግጥበት ሁኔታ ይኖራል ማለት ነው ለወደፊት የኤምፖክስ በሽታ በሀገሪቱ እንዳይስፋፋ የቅድመ ዝግጅት ስራ እየተከናወነ መሆኑን የጤና ሚኒስቴር አስታወቀ ሚኒስቴር መስሪያ ቤቱ በሽታውን አስመልክቶ ጋዜጣዊ መግለጫ ሰጥቷል ቴዎድሮስ ደሴ መግለጫውን ተከታትሎታል መግለጫውን የሰጡት የጤና ሚኒስትሯ ዶክተር መቅደስ ዳባ የኤምፖክስ በሽታ በአሁኑ ወቅት የአፍሪካ ብሎም የዓለም የጤና ስጋት ተብሎ በዓለም ጤና ድርጅት መመዝገቡን አንስተዋል። የኤምፖክስ በሽታ በኤምፖክስ ቫይረስ አማካኝነት የሚመጣ በሽታ ነው። ይህ በሽታ እንግዲህ በከፍተኛ ፍጥነት ያለው የወረርሽኝ አይነቶች ውስጥ የሚከሰት እንደሆነና በአፍሪካም እንዲሁም ደግሞ በዓለም አቀፍ ደረጃ በባለፉት አመታት በተለይ ከሐምሌ ወር 2024 በፈረንጆቹ አቆጣጠር እንደ አውሮፓውያን አቆጣጠር ዓለም አቀፍ የህብረተሰብ የጤና ስጋት ተብሎ ከተመዘገቡ የህብረተሰብ የጤና ስጋት መሆኑን እንዳሳወቀ በባለፉት በነበሩን ለህብረተሰብ በሰጠነው መግለጫ ላይ አሳውቀን እንደነበር ይታወሳል። ከዛም አንጻር እንደ ምልክት ተብሎ ከሚጠቀሱ ምልክቶች ውስጥ አንደኛው እንደ ሽፍታ፣ ትኩሳት፣ ራስምታት የንፍፊት የምንላቸው ሊምፍ ግላንድ የምንላቸው ብጠት፣ እንደዚህ አይነት ነገሮች ይኖሩታል። በአንዳንድ ታማሚዎችም ላይ የጡንቻ ህመም፣ የጀርባ ህመም እነዚህ ተመሳሳይ ነገሮች እንደ ምልክቶቹ ሆነው ይታያሉ። ነገር ግን አብዛኛው ምልክቶቹ ተብለው ህብረተሰቡ የሚለይበት ደግሞ የሽፍታ አይነቱ ነው ማለት ነው። የኤምፖክስ በሽታ በተለይም በአፍሪካ ዲሞክራቲክ ሪፐብሊክ ኮንጎ፣ ኡጋንዳና ቡሩንዲ መከሰቱን የገለጹት ሚኒስትሯ በሽታውም ከሰው ወደ ሰው በንክኪ እንደሚተላለፍ ተናግረዋል። የበሽታው መተላለፊያ መንገዶች የተለያዩ ሲሆኑ ዋነኛው ግን ከሰው ወደ ሰው የሚደረግ ቀጥታ ንክኪ እንደሆነ ይታወቃል። ያ ንክኪም ደግሞ በተለይ በሽታው የተያዙ ሰዎች የበሽታው ቁስል በሚኖራቸው ጊዜ ከዛ ቁስል ጋር የኖረ ግንኙነት ካለ ንክኪ ካለ በልብስም በምንም ማለት ነው በበሽታው ምልክቶቹን ያሳዩ የበሽታው ቁስል እስኪድንና ጠጎ እስኪጨርስ ድረስ በነዛ ወቅት የሚደረጉ ንክኪዎች ብዙ ጊዜ ለመተላለፍ መንገዱ እንደሆነ ይታወቃሉ። ከዛም በተጨማሪ በቅርብ ለቅርብ ንክኪ የሚሆኑ ለምሳሌ መተንፈሻ አካላት የመቀራረብ አይነት ሲኖራቸው ከእናት ወደ ልጅም እንደሚተላለፍ ይጠራል። የበሽታው አይነት ከዚህ አንጻር በፈረንጆቹ አጠራር የሪስፓሬቶሪ ድሮፕሌትስ የምንላቸው በጣም ቅርብ ለቅርብ የሆነ ከትንፋሽ የሚመጣ አይነት ንክኪም የማስተላለፍ ነገር እንዳለው ይታያል ማለት ነው። በሽታው በሀገሪቱ እንዳይዛመትና እንዳይስፋፋም ከባለድርሻ አካላት ጋር በመተባበር የህብረተሰብ ጤና አደጋዎች ማስተባበሪያና ምላሽ ማዕከል በማቋቋም እየተሰራ ነው ብለዋል። በአጎራባች ቦታዎች እንዲሁም ደግሞ በአየር ትራንስፖርት ግንኙነት ያለን ቦታዎች ላይ በሙሉ ተጋላጭነት ከፍ ያለባቸው ቦታዎችን የመለየት የጉዞ የንክኪ ወይም ደግሞ ከእንደዚህ አይነት ቦታዎች ላይ የመጡ ከሆነ ሂስትሪያቸውን እንዲመዘግቡ እያደረግን ቆይተናል። ይህም ተጠናክሮ ይቀጥላል ማለት ነው። በኦሮሚያ በሶማሌ፣ እንዲሁም ደግሞ በደቡብ ኢትዮጵያ ክልሎች የሚገኙ የመውጫና መግቢያ ክልሎቻችን፣ ኬላዎቻችን ላይ በደንብ የቅኝት የልየታ ስራዎቻችንን እየሰራን እንገኛለን። በዚሁም ይቀጥላል ማለት ነው። በሀገር አቀፍ እንግዲህ ደረጃ የኤምፖክስ ቅኝትና ምላሽ መመሪያዎች ተዘጋጅተዋል። ባለሙያዎቻችንን ስናሰለጥን ቆይተናል። አስፈላጊ የሕክምና ግብአቶች ማሟላት፣ የበሽታ መለያ ቦታዎችን የመለያና ሕክምና የመስጫ አገልግሎት ስራዎችን በተቋማት ውስጥ እንዲጠናከሩ ይደረጋል። ይህም ይቀጥላል ማለት ነው። ሪፖርት የማድረግ ህብረተሰቡን የማሳወቅ ስራም ይቀጥላል ማለት ነው። የህክምና ተቋማቶቻችን በተለይ ሆስፒታሎች ዝግጁ እንዲሆኑ በዛ ውስጥ የመለየትና ህክምና አገልግሎት መስጠት እንዲችሉ ዋና ስራዎቻችን አድርገናል ማለት የበሽታው ምልክት የታየባቸው ሰዎች በአቅራቢያ ወደሚገኝ የጤና ተቋም በመሄድ ምርመራ ና ህክምና አገልግሎት ማግኘት እንዳለባቸውም ሚኒስትሩ አሳስበዋል በአዲስ አበባ ከተማ ባለፉት አስራ አምስት ቀናት በሁሉም ክፍለ ከተሞች ከጤና ባለሙያዎች ጋር ሲካሄድ የቆየ ውይይት ከተማ አቀፍ የማጠቃለያ መድረክ ተካሂዷል የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ በተካሄደው መድረክ ከንቲባ አዳነች አበቤን ጨምሮ የከተማዋ የስራ ኃላፊዎችና የህክምና ባለሙያዎች እየተሳተፉ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ባልደረባችን አዲሱ ዳዊት በቀጥታ የስልክ መስመራችን ላይ ይገኛል። እንዴት ቆየህ ዳዊት? ስለ ውይይቱ ያለህን መረጃ ብታጋራን። አመሰግናለሁ። እንግዲህ ሰብለ አንቺን ቀደም ሲል እንደገለጽሽው በአዲስ አበባ ላለፉት አስራ አምስት ቀናት በየክፍለ ከተሞች ከጤና ባለሙያዎች ጋር ሲካሄድ የቆየው ውይይት በዛሬው ዕለት በከተማ አቀፍ መድረክ ተጠናቋል። የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ በተካሄደው መድረክ ከንቲባ አዳነች አቤቤን ጨምሮ የከተማዋ የስራ ኃላፊዎች እንዲሁም የህክምና ባለሙያዎች ታድመዋል። በመድረኩ የተገኙ የህክምና ባለሙያዎች እንግዲህ በከተማዋ የሚገኙ የልማት ስራዎችን ዞር ዞር ዞር ዞር ብለው መጎብኘታቸውን ገልጸው ከኮሊደር ልማት ጀምሮ እየተሰሩ ያሉ የልማት ተግባራት የሚበረታቱ እና ተጠናክረው መቀጠል የሚገባቸው ስለመሆናቸው አነስተዋል። ባለሙያዎች ጨምረውም ለባለሙያው እና የህክምና ተቋማት መስተካከል ስለሚገባቸው ጉዳዮችም አነስተዋል። በተለይ ደግሞ የሚከፈለን ደሞዝ ሙሮችን የሚጠጉምና እና ቢያንስ መሰረታዊ ፍላጎቶችን የሚያሟላ እንዲሆን ቢደረግ፣ የቤት እጦት አሁንም የባለሙያው የዘወትር ጥያቄ በመሆኑ መፍትሄ ቢያገኝ የድንገተኛ አደጋ በል በበቂ ሁኔታ ቢከፈል የትርፍ ሰዓት ስራ ክፍያ የልፋታችን ያህል ቢሆን የህይወት ዋስትና ቢፈቀድልና መሰል ሀሳቦችን አነስተዋል። ከህክምና ተቋማት አንጻር ደግሞ መስተካከል የሚገባቸው ብሎ ያነሷቸው ጥያቄዎችም አሉ። የህክምና ተቋማት ስታንዳርዳቸውን የጠበቁ ቢሆኑና ምቹ የስራ ከባቢ በበቂ መጠን ቢፈጠር ሚል ሀሳብ አነስተዋል። የበጀት እጥረት፣ የመድኃኒት እጥረት የህክምና ቁሳቁሶች ጥረት የሚቀረፉበት አግባብ ቢፈጠር የጤና አገልግሎቱን ከዚህ የተሻለ እና በተሟላ መንገድ መከወን ይቻላል ሲሉ ገልጸዋል። እንግዲህ እኛ ባለሙያዎች በዚህ ጥያቄና ጫና ውስጥ ሆነን ቢሆን እንዲመለሱልን የምንጠይቃቸው ጥያቄዎች እንዳሉ ሆነው የጤና አገልግሎት መስጠታችን ግን ያለምንም ማጓደል ይቀጥላል የሚል ሀሳብ አነስተዋል። እንግዲህ የአዲስ አበባ ከተማ ከንቲባ አዳነች አበበ በበኩላቸው ይህ ውይይት በሀገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር እና በተግባባንባቸው ጉዳዮች ላይ በጋራ ብርብር ለመስራት እንዲያግዝ ታልሞ የተዘጋጀ ነው። በመሆኑም ዓላማውን ያሳካ ውይይት ነው ብለዋል። የተነሱ ጥያቄዎች እንግዲህ አግባብነት ያላቸው ናቸው። ከተማ አስተዳደሩም የተነሱ ጥያቄዎችን ለመመለስ ከዚህ በፊት ብዙ ጥረት ሲያደርግ ነበር። ከደሞዝ ጋር ተያይዞ የተነሳው ጥያቄ በሀገር አቀፍ ደረጃ የተደረገው ማሻሻያ የጤና ባለሙያዎችንም ተጠቃሚ ማድረግ ይችሏል። ከቤት ጋርም እንደዚሁ በቂ ባይሆንም የጤና ባለሙያዎችን የቤት ባለቤት ለማድረግ ከተማ አስተዳደሩ ከዚህ በፊት ጥረት ሲያደርግ ነበር። ነገር ግን በቂ አይደለም። በቀጣይ ሌሎች ስራዎችን እንሰራለን። ከከተማዋ አቅም አኳያ እያየን ጥያቄዎችን በአጭር በመካከለኛ እና በረጅም ጊዜ እቅድ ለመፍታት ጥረት እናደርጋለን የሚል ሀሳብ አነስተዋል። እንግዲህ በዚህ ሁኔታ ውስጥ ነው ግላዊ እንዲሁም ደግሞ ውጫዊ ጫናዎችን ተቋቁማችሁና ሙያዊ ስነምግባራችሁን ጠብቃችሁ ህዝባችሁን እያገለገላችሁ ስላላችሁ ከተማ አስተዳደሩ ምስጋና ያቀርባል፣ የሚል ሀሳብ አንስተዋል። እንግዲህ ሰብለ፣ አጠቃላይ በመድረኩ የተነሱ ዋና ዋና ሀሳቦች ይህን ይመስላሉ። አዲሱ፣ ለሰጠህን መረጃ እጅግ እናመሰግናለን። ጥሩ ጊዜ ይሁንልህ። አመሰግናለን። ቀጥለናል ተመልካቾች። በሲቪል ሰርቪስ ዘርፍ ያለውን ሪፎርም በመተግበር ትክክለኛ የሰው ኃይል ስምሪት ለማድረግ እየሰራ መሆኑን የአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ኮሚሽን አስታውቋል። ኮሚሽኑ በሪፎርም አተግባበር ላይ ያተኮረ ውይይት በደብረ ብርሃን ከተማ አካሂዷል። ዮናስ ታደሰ ዝርዝሩን ይዟል። ጥራትና ብቃት ያለው ተቋም እንዲሁም የሰው ኃይል በመገንባት ለህብረተሰቡ ፈጣንና ቀልጣፋ አገልግሎት ለመስጠት የሚያስችል ሪፎርም ወደ ትግበራ ለማስገባት የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን እንቅስቃሴ ላይ ነው። በዚህም የደብረ ብርሃን ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ እስክንድር ገብረ ሚካኤል ሪፎርሙን በተመለከተ ቀደም ብሎ እንደተጀመረ አንስተው ተግባራዊ ለማድረግም ዝግጅት ስለመደረጉ ነው የሚናገሩት። እውነት ለመናገር ሪፎርም ዛሬ አይደለም የተጀመረው ሞስ ተቋሞችን የአገልግሎት አስጣጣቸውን እንዲዘምን ለማድረግ በርካታ ስራዎችን እየሰራን ነው። አሁን ደግሞ ከዚህ ከአገልግሎት አስጣጥ ጋር ተያይዞ ያሉ ብልሽት አሰራሮችን በተመሳሳይ የአገልግሎት አስጣጥ የቅንነት የታማኝነት መጓደሎችን ለመፍታት የደብሯን ከተማ የሰው ሀብት አስተዳደር በተመሳሳይ አይሲቲ ባለሞች እንዲሁም ከየክፍለ ከተማ የመጡ አመራሩ ጭምር ተሳትፎበታል። ነገ ደግሞ ቀጣይ እኛ በከተማ ደረጃ የምናደርጋቸው ንቅናቄዎች ይኖራሉ። እነኛን ተንጠርሰን ተግባራዊ እንቅስቃሴዎች ውስጥ እየገባን ነው። የደብረ ማርቆስ ከተማ አስተዳደር የሲቪል ሰርቪስ ና የሰው ሀብት ልማት መምሪያ ኃላፊ አየሁ አለሚያ ሳብ በበኩላቸው ሪፎርሙ የተለያዩ ችግሮችን የሚቀርፍ በመሆኑ በትኩረት መስራት እንደሚያስፈልግ ነው ያነሱት። ያው ሀገራችን በአሁኑ ሰዓት ብዙ ዘርፎች ሪፎርም እያደረገች ትገኛለች። በተለይ እንደ ሲቪል ሰርቪስ ተቋም ሪፎርም መደረጉ ዋናው አላማው ተቋማት ነጻ ገለልተኛ ና ብቁ አገልጋይ ተቋማትን ለመፍጠር እስከሆነ ድረስ ሪፎርሙ በጣም አስፈላጊ ብዙ ክፍሎች አሉት። በቀጣይም ከፍተኛ ኃላፊነት ና ትኩረት የሚጠይቅ ስራ ሁኖ አግኝተነዋል። የአማራ ክልል ሲቪል ሰርቪስ ና የሰው ሀብት ልማት ኮሚሽን ኮሚሽነር ባንች አምላክ ገብረ ማርያም ሪፎርሙ እንደ ሀገር የተጀመረ መሆኑን ያነሳሉ። እንግዲህ ሪፎርሙ በሀገር የሲቪል ሰርቪስ ሪፎርም በሀገር ደረጃ ነው የተጀመረው። የመንግስት አስተዳደር ና አገልግሎት ፖሊሲ ተቀርጾ በሚኒስትሮች ምክር ቤት ጸድቆ በተለያዩ የኅብረተሰብ ክፍሎች በተለይ የመንግስት ሰራተኛ ና አመራር ተወያይቶበት ወደ ትግበራ የተገባ ነው። ይህንን በማስተግበር በኩል የእኛ ክልልም በክልሎች ገና ተግባራዊ እየተደረገ አደለም። በሀገር ደረጃ ነው እንደ ፌዴራል የፌዴራል ተቋማት የጀመሩት አሉ። እንደ ሀገር ደግሞ ቀድሞ የዝግጅት ስራዎች ናቸው የሚሰሩት የአማራ ክልልም ቢሆን ታዲያ የተለያዩ ችግሮችን መቅረፍ የሚያስችለውን ሪፎርም ለማስተግበር ስራዎች እየተሰሩ ስለመሆኑ ነው የተገለጸው። እንደ አማራ ክልል በተለይም ይህንን ሪፎርም ለማስተግበር መጀመሪያ ፍኖተ ካርታ ተዘጋጅቷል። ፍኖተ ካርታው ዋና ሰባት ፒላሮች አሉት የሪፎርሙ በተለይ ፖሊሲው እነሱን ሊያስፈጽም የሚችል ክልላችንን ደግሞ ክልላችን ተጨባጭ ሁኔታ መሰረት ያደረገ የተቋማትን አደረጃጀት የሰው ሀብት አስተዳደሩን አጠቃላይ የሰው ኃይል ብቃቱን እነዚህን ጨምሮ የህብረተሰቡን ፍላጎት ያለውን የመልካም አስተዳደር ችግር የአገልግሎት አስጣት ችግር ሊፈታ በሚችል መንገድ በምን አይነት መንገድ ነው የምንመራው የሚል እንደ ክልል እየተዘጋጀ ያለ የሲቪል ሰርቪስ የፍኖተ ካርታ አለ። በዛ ነው የምንመራው። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን የአስር ወር አፈጻጸም ግምገማና በሲቪል ሰርቪስ ሪፎርሙ አተገባበር ላይ ያተኮረ መድረክ በደብረ ብርሃን ከተማ አካሂዷል። በመጨረሻ አጫጭር ዘገባዎችን ወደ እናንተ እናደርሳለን። መሰረተ መቅጫ ታቀርባቸዋለች። በኢትዮጵያ ና በሞሮኮ መካከል በንግድና ኢንቨስትመንት ዘርፍ ያለውን ግንኙነት የበለጠ ማጠናከር ይገባል ሲል የውጭ ጉዳይ ሚኒስቴር አስታወቀ። ራባት የሚገኘው የኢፌድሪ ሚሲዮን ከካዛብላንካ የንግድ ኢንዱስትሪና አገልግሎት ምክር ቤት ጋር በመተባበር የኢትዮጵያን የቡና ላኪዎች ከሞሮኮ ቡና አስመጪዎችና በቡና ዘርፍ ከተሰማሩ ተቋማትና ግለሰቦች ጋር የሚያስተሳስር የቡና ንግድ ፎረም በካዛብላንካ ከተማ ተካሂዷል። በፎረሙ ላይ በቡና ኤክስፖርት ላይ የተሰማሩ የኢትዮጵያ ኩባንያዎች፣ የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ወኪል፣ የሞሮኮ ቡና አስመጪዎችን ጨምሮ በዘርፉ የሚገኙ ቁልፍ ተዋናያኖች ተሳትፎ አድርገዋል። በሞሮኮ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ናርዶ ሳያሌው ሁለቱ ሀገራት ረጅም የዲፕሎማሲና የባህል ግንኙነት ካላቸው አንጻር በንግድና ኢንቨስትመንት ዘርፍ ያለውን ግንኙነትም የበለጠ ማጠናከር እንደሚገባ ገልጸዋል። መረጃው የውጭ ጉዳይ ሚኒስቴር ነው። ኢትዮጵያ በአፍሪካ የልማት ባንክ አመታዊ ጉባኤ ላይ ጠንካራ የልማት ትብብር እንደምትፈልግ ገለጸች። በገንዘብ ሚኒስትር ዴታ ሰመሪታ አስዋሶ የተመራው የልዑካን ቡድን በአሁኑ ወቅት በአቢጃን እየተካሄደ ባለው የአፍሪካ ልማት ባንክ ቡድን አመታዊ ጉባኤ ላይ እየተሳተፈ ይገኛል። ከጉባኤው ጎን ለጎን ሚኒስትር ዴታዋ በአሜሪካ ግምጃ ቤት የአፍሪካ ምክትል ረዳት ጸሐፊ ሚስተር ኤሪክ ሜየር ጋር በሁለትዮሽ የኢኮኖሚ ትብብር ላይ ውጤታማ ውይይት ማድረጋቸውን የገንዘብ ሚኒስቴር መረጃ አመላክቷል። ሚኒስትር ዴታዋ ሰመሪታ በኔዘርላንድስ የውጭ ጉዳይ ሚኒስቴር የዓለም አቀፍ ትብብር ምክትል ዋና ዳይሬክተር ከሆኑት ስቲቨን ኮሌት ጋር በወሳኝ አካባቢዎች ያለውን አጋርነት ማጠናከር ላይም እንደተወያዩ ተገልጿል። የኢኖቬሽንና ና ቴክኖሎጂ ዘርፉን የማዘመን ስራ ተጠናክሮ መቀጠሉን የኢኖቬሽንና ና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናገሩ። ሚኒስትሩ በሀገር አቀፍ ደረጃ ስራ የጀመሩትን 24 ስማርት ኮሚኒኬሽን ማሳለጫ ክፍሎች አሱሳ ከተማ ተገኝተው ዛሬ ያስጀምረዋል። ያስጀመሩት የስማርት ኮሚኒኬሽን ክፍሎች በአስር የፌዴራል ተቋማት በሁሉም ክልሎችና ሁለቱ የከተማ አስተዳደሮች መሆኑም ተገልጿል። መንግስት የቴክኖሎጂ ዘርፉን በማዘመን ዜጎች የተቀላጠፈና ወጪ ቆጣዊ አገልግሎት እንዲያገኙ ለማድረግ እየሰራ ነው ሲሉ ሚኒስትሩ ገልጿል። ኢትዮጵያ ዜና አገልግሎት ዘገባ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።